ይህ የባጫ ደበሌ እስክስታ ነው። ባጫ ደበሌ ቡታ የሚወዱትን ዳንስ እንዲህ የሚያስነኩት የኤርትራ ኤምባሲ ውስጥ ነው። ባጫ ጥቁር መነጽራቸውን አድርገው እንዲህ እየተሽከረከሩ ሲደንሱ የታዩት የኤርትራ የመገንጠል ቀን በተከበረበት ዕለት ነበር። እነ አምባሳደር በየነ ርዕሶም ጋር የደነሱት ያዳንሳቸው ሰሞኑን ጉዳዩ እንደገና መነጋገሪያ ሆኗል። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ አምባሳደሩ ባጫ፣ ስመ ብዙ ባጫ ከፍ ዝቅ ብለው በኤርትራ የትግል ዘፈን የደነሱት ዳንስ በርግጥም ብዙ ትርጉም አለው። ማንም ሰው ሊዝናና፣ የትኛውም ሰው ሊደንስ መብቱ አለው። የባጫ አስክስታ ግን ፖለቲካዊ ትርጉሙ ብዙ ነው። በተለይም በሻዕቢያ ድግስ ላይ ሲሆን ብዙ ያስብላል። ባጫ ደበሌ ይህንኑ ዳንስ ከ40 ዓመታት በፊት በሺህ ዘጠኝ መቶ ሰባዎቹ በሳሐል በረሃ ደንሰውታል። ያኔ የሻዕቢያ ምርኮኛ ሆነው ድርጅቱ ባቋቋመው የምርኮኞች ኪነት ውስጥ እሳቸው ደናሽ ነበሩ። ታጣቂ ኃይሉ በዚያ የኪነት ተግባሩ የፕሮፓጋንዳ ስራ ለመስራት እናት ሀገራቸውን ኢትዮጵያን እናት ጦራቸውን አብዮታዊ ሰራዊትን ለማውገዝ በሚዘፈኑ ዘፈኖች ላይ ባጫ ተወዛዋዥ ሆነው ይከሰቱ ነበር። ታሪኩን ከመቀጠላችን በፊት ሻቢያ መንግስት ሆኖ በናይሮቢም ጠርቶ ከማስደነሱ አርባ ዓመታት በፊት በበረሃ ዘመኑ የዛሬውን ባጫ በዳንስ ያሳተፈበትን ሙዚቃ እናስታውስ። ባጫ ደበሌን ሻቢያ ሁለት ጊዜ አስደነሳቸው። አንድ ጊዜ በሳህል ማርኮ ሌላ ጊዜ በናይሮቢ ጋብዞ የሚለውን ጎምዛዛ ፌዝ ትተነው ሰውየው በትክክል የአፍሪካ ቀንድ የፖለቲካ ገጸ ባሪ ሆነው በተሳሉበት ጉዳይ ላይ እናተኩር። በእርግጥም ባጫ ውጥንቅጥ በበዛበት መውጣት መውረድ፣ መክዳት መከዳት በሰለጠነበት፣ መርሄለሽነት በነገሰበት፣ ለቃል አለመታመን ባየለበት፣ የእርስ በርስ ጦርነት ባልተቋረጠበት የአፍሪካ ቀንድ ፖለቲካ ውስጥ አንድ ረዥም ታሪክ ቢጻፍ ባጫ ደበሌ በሁሉም መልክ መቀረጽ የሚችሉ ሁለገብ ገጸ ባህሪ ሆነው ይከሰታሉ። ተዋጊነህ ሲባሉ ምርኮኛ ሆነው ይገኛሉ። ወታደርነህ ሲባሉ ኪነተኛ ይሆናሉ። ደርግነህ ሲባሉ ሻቢያ ይሆናሉ። ሻቢያነህ ሲባሉ ኤሄደን ሆነው ይገኛሉ። ኤሄድን ቤት ሲፈለጉ ኦህደድ ቤት ይከሰታሉ። የኢህአዴግ መከላከያ ነህ ሲባሉ የብልጽግናም ሆነው ብቅ ይላሉ። ጄኔራል ነህ ሲባሉ አምባሳደር ነኝ ይላሉ። ይህ አምስት አስርታትን የተጠጋው የባጫ ህይወት በጥቂት አረፍተ ነገሮች ሲገለጽ ነው። መነሻችን የናይሮቢው ዳንስና የሻቢያ ግብዣ ነውና እሱን በቀዳሚነት እንመልከተው። ይህ የሻቢያን ታጋዮች እያንቆለጳጰሰ ጎረቤቶችን ደግሞ በተንኮለኛነት በሚፈርጀው ዘፈን ባጫ በናይሮቢው የኤርትራ ኤምባሲ ባሰናዳው ድግስ ላይ ተገኝተው ከመደነሳቸው በፊት ወደኋላ ግማሽ ክፍለ ዘመን ስንመለስ አንድ አትንኩት የተባለ ታዳጊ በአዲስ አበባ ቄራ እናገኛለን። አትንኩት የተወለደው ቡራዩ ነበር፣ ከቤተሰቡ ሸሽቶ ግን ወደ አዲስ አበባ ሄደ። ከአዲስ አበባም ቄራ አካባቢ እያለ የወቅቱ መንግስት አገኘውና ወታደር አድርጎ አስገባው። ተዋጊ መሐንዲስ የተባለውን የደርግ መንግሥት ጦርም ተቀላቅሎ ከስልጠና በኋላ ወደ ኤርትራ ዘመተ። ዘመቻው ደርግ ተገንጣይ ወንበዴ፣ የአረብ ቅጥረኛ፣ ወዘተ እያ ላይ ጠራ የነበረውን ሻቢያን ለመውጋት ነበር። ሆኖም አትንኩት ድል አልቀን ነውም ተማረከ። ስም በበሬ አይገዛም እንድል ብሂሉ፣ በዚህ የማይደፈር በሚመስል ስም ወደ ሻዕቢያ ቀጠና የገባው አትንኩት ተነካ። ሻቢያም እጅ ወደ ላይ አስባለው፣ አትንኩት ተማረከ። ከዚህ ጊዜ በኋላ ነው አትንኩት በሻቢያ ነፃ ግዛቶች ውስጥ የተቋቋመውን የኪነት ቡድን ተቀላቅሎ በዳንሰኛነት መስራት የቀጠለው። ዝናር እንዲታጠቅበት የሰለጠነበትን ወገቡን ለእስክስታ ያዋለው አትንኩት ለማረኩት ሰዎች የሚታዘዝ እንዳሻቸውም የሚያደርጉት ምስጉን ሰው ሆነ። አንድ የሻቢያ ታጋይ ታሪኩን ሲያስታውሱ አትንኩትን ምሽግ ለመቆፈር ዶማ ስንሰጠው ቀልጣፋ ነበር፣ የታጋይ ስንቅ በምንፈጭበት ወፍጮ ቤትም ስንመድበው በምንፈልገው ደረጃ ሰርቶ የሚያመጣ ከእኛ ታጋዮችም የላቀ ታዛዥ ነበር ይላሉ። ያትንኩት ሕይወት በሳህል እንዲህ ያለ ነበር። ምሽግ ሲቆፈርም አካፋና ዶማውን ይዞ ከተፍ ይላል። ከወፍጮ ቤትም አይጠፋም። ኪነተኛም ሆኖ ለታጋዮች ብርታት ለመሆን እስክስታ ሊመታ በሻእቢያ መድረኮች ላይ ይገኛል። አትንኩት እንዲህ እያለ ለአመታት በዘለቀባቸው በእነዚያ ሰሞናት በኢትዮጵያ ምድር በ1973 ዓ ምት የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ የተባለ ድርጅት ተመስርቶ ድክ ድክ እያለ 1976 ላይ ደርሷል። ድርጅቱ የሚጠናከር ዘንድ የተለያዩ አባላትን ከየአቅጣጫው ሲሰበስብ ሻእቢያ አትንኩትን ጨምሮ ሌሎች ምርኮኞችን አሳልፎ ሊሰጥ ወሰነ። በዚህ ጊዜ ታደሰ ካሳ ጥንቅሹ የተባለ የኢሂድን አመራር ወደ ሳህል አቅንቶ አትንኩትንና ሌሎች ምርኮኞችን ይዞም ወደ ትግራይ ቆላማ ቦታዎች ተመለሰ። ከጥቂት ጊዜያት በፊት የደርግ ወታደር ከጥቂት ሰሞናት አስቀድሞ ምርኮኛና የሻቢያ ኪነተኛ የነበረው አትንኩት ለመገንጠል የሚታገለውን ድርጅት ትቶና ከሳህልም ተነስቶ ወደ ሰሜናዊ ኢትዮጵያ የተሻገረው በኢትዮጵያ ውስጥ መንግሥት ለመሆን የሚታገለውን ኢህድንን ለመቀላቀል ነበር። ሕይወትና አጋጣሚ አትንኩትንና ሻቢያን የሚያገናኝ ሌላ የዘመን ክስተት እስኪፈጠር ድረስም በኢህድን ውስጥ ቀጠለ። አትንኩት በኢሕዴንም ውስጥ ጎጃምንኛን፣ ትግርኛን፣ ጉራጌኛና ኦሮምኛን አፈራርቆ የሚደንስ የተዋጣለት እስክስታኛ መሆኑን አሳየ። በዚህ ድርጅት ውስጥ እያለ ግን በአንድ ወቅት ክፉኛ ታመመ። በዚህ አጋጣሚም ስሙ ተቀየረ። አትንኩት ባጫ ሆነ። በትጥቅ ትግሉ ዘመን ብዙዎች ለቤተሰቦቻቸው ደህንነት ሲሉ አሊያም የተሰዉ አብዮተኞችን ለመዘከር በሚል ስማቸውን መለወጥ የተለመደ ነበር። አትንኩት ባጫ የሆነው ግን ለቤተሰብ ያሰጋል በሚል አሊያም የሚያኮራኝ ጀግና አለ ብሎ አይደለም። ምክንያቱን የሚነግሩን ከሳህል እስከ አዲስ አበባ አብረውት የዘለቁት አቶ አባዱላ ገመዳ ናቸው። ከተመመ በኋላ በብዙ ስቃ ውስጥ አልፎ ዳነ። በብዙ ሞተ ከተዋለ በኋላ ዳነ። እዛ በኋላ የዳነበት መዳን እና መንቀሳቀስ ሲጀምር ወተት በጠብጥልን ነበር እና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ እዛ ከእኛ ጋር ነበር። አንበጫበጭ ከዋለ እዛ ባጫ ሆነ። አሁን አትንኩት እንትተን ባጫ ላይ እናተኩር። ወተት በማንቦጫ ረቃቸው ባጫ የተባሉት ሰው የኢሂድን ታጋይ ሆነው እናት ጦራቸውን አብዮታዊን የደርግ ሰራዊት ወደ መዋጋት ገቡ። ከኢሂድን ጋር ለጥቂት ዓመታት ከዘለቁ በኋላ ኦህዴድ በ1982 ሲመሰረት መስራች ሆነው ተከሰቱ። እስከ 1982 የዘለቁበትን የኪነት ህይወትም ትተው የፖለቲካ ፓርቲ ባለቤት ሆኑ። ታምር የሚያጣው የባጫ ህይወት ጉዞ አሁን የድርጅት ባለቤት አድርጓቸዋል። አማጽያኑ የደርግን መንግስት ለማስወገድ በሚያደርጉት ጦርነት ከጎጃም ወደ ወለጋ የተካሄደውን ውጊያ ሲያስታውሱ ደርግ የአባይን ድልድይ ሊያፈርስ ሲል እሳቸው የተሳተፉበት ጦር እንዴት አድርጎ እንደታደገው በትዝታቸው ይተርካሉ። ከቡሬ ወደ ወለጋ አባይ ወንዝን መሻገር ያስፈልጋል። የአባይ ድልድይ ደግሞ ትልቅ ነው እና እዚህ አካባቢ የነበረው ውጊያ ትንሽ ጠንከራ ያለ ነው ኢቭን የአባይ ድልድይን ለመሻገር ከፍተኛ ውጊያ ተደርጎ ነው እንድንሻገር የተደረገው። ልክ ደርግ እዚህ ቦታ ላይ መሸነፉን ካወቀ በኋላ የአባይ ድልድይን በአይሮፕላን ለማፍረስም ከፍተኛ ሙከራ አድርገዋል። ከዓመታት በፊት የደርግ ወታደር የነበሩት ባጫ ከምርኮኛነት ተነስተው ደርግን እየተዋጉ አዲስ አበባ ገቡ። በገቡበት ቦታ ሁሉ አለቃ ደስ የሚለውን ስራ ለመስራት የማይሰንፉት አለቃን ማስደሰት የሚወዳሉ የሚባልላቸው ባጫ የህወሀት አለቆቻቸው ለማስደሰት ሲሉ የትኛውንም ነገር እያደረጉ ዓመታትን ዘለቁ። ይህ ውለታቸውና የብሔር ተዋጽኦአቸው ተቆጥሮም ከፍተኛውን ወታደራዊ መኮንነት በ1980ዎቹ መጨረሻ ተከናነቡት። ከዚህ በኋላ ከበርካታ ዓመታት በፊት የማረካቸው የሻቢያ ጦር ኢትዮጵያን ወረረ። ያኔ እሳቸው የምስራቅ እዝ አዛዥ ነበሩ። የቀድሞም ሆነ የአሁን ጓዶቻቸው አብዝተው ከሚናገሩት ነገር አንዱ ባጫ በሳህል በረሃ ቆይታቸው ወቅት ሻቢያ ፈጽሞብኛል ባሉት ወንጀል ምክንያት ቂም መያዛቸውን ነው። እሳቸው አለት አስፈልጠውኛል እያሉ ይናገራሉ። ሻቢያዎች ምሽግ እንዲቆፍር ያደረጉበትን አጋጣሚ ነው ድንጋይ ማስፈለጥ የሚሉት። እናም የሻቢያን ወረራ ያንን በቀላቸውን ለመወጣት እንደ መልካም እድል የተመለከቱት ቢሆንም አለቆቻቸው ግን እምነት አጡባቸውና ወደ ዋናው የውጊያ ወረዳ እንዳይሄዱ አደረጓቸው። ባጫ በሜጀር ጀኔራል ማዕረግ የሚመሩት አንድ እዝ የነበራቸው ቢሆንም በባድመም ሆነ በፆረና ውጊያዎች ላይ ስለመገኘታቸው ግን ታሪክ አልመዘገበላቸውም። በወቅቱ ግን ሻቢያ በለው የገጠምከው ያንተኑ ምርኮኛ ነው እያለ ሰራዊቱን ሲቀሰቅስ እንደነበር ተዘግቧል። ይህንን ሲልም እንደ ባጫ ያሉ የቀድሞ ምርኮኞቹን ለማመልከት ነበር። እሳቸው ግን ሻቢያ ተሸንፎ ከኢትዮጵያ ግዛት ከወጣ በኋላ በጀግንነት የተፋለሙ አርበኛ መስለው በመንግስት መገናኛ ብዙሃን መግለጫ ከመስጠት አልተቆጠቡም። በወቅቱ ጠቅላይ ሚኒስትር መለስ ዜናዊ ሻዕቢያ ካላበደ በስተቀር አይወረንም ብለው የተናገሯትን ቋንቋ ይዘውም ሻዕቢያን አባረነዋል እያሉ ተከሰቱ። ትናንትና ሻዕቢያን አሸንፈናል፣ የሻዕቢያን ሰራዊት ጠራርገን ከሀገራችን አስወጥተን የሀገራችንን ሉዓላዊነት አስከብረናል። ዛሬም የዛ አይነት ሁኔታ የሚመጣ ከሆነ በብቃት ለመመለስ እለት ዕለት ስራው ስልጣና ይሆናል ማለት ነው። ነገ ጠዋት ሻዕቢያ እኛን ይሄንን ጥሶ አይወረንም አንልም። እብዶች ስለሆኑ መቼ እንደሚያብዱ አይታወቅም። የሚያብዱበትን ቀን የመጠበቅና የማየት ጉዳይ ካልሆነ በስተቀር ከሻዕቢያ ወረራ ሊመጣ ይችላል። ባጫ ደበሌ እንዲህ ባለ ስሜት የሚናገሩት የኢህአዴግ መንግስት ወታደር ሆነው ኪነት ያስተማራቸውን ለኢህአዴግም አሳልፎ በመስጠት ነፍሳቸውን አትርፎ ለጄኔራልነት እንዲበቁ ምክንያት የሆናቸውን ሻዕቢያን በማስመልከት ነው። አሁንም የባጫ የህይወት ውደት ምህዋሯን እንደቀጠለች ነው። ወትሮም ቢሆን ያለችሎታቸውና ያላቅማቸው ያለ አቅማቸው ተቀምጠውበታል እየተባለ ከሚታሙት መከላከያ በጡረታ ተሰናበቱ። የአሁኑ አለቃቸው ጠቅላይ ሚኒስትር አብይ ግን ባጫ በሚሰራበት ዘመን ተባረረ በማለት ይቆጩላቸዋል ባጫ ደበሌ ገና በሚሰሩበት አፍላ እድሜያቸው ሌፍትናንት ጀነራል ስለደረሱ ስለቀረቡ ውጡ ተባሉ። ከትግራይ ወደ ኤርትራ የሄደውን ጦር ለማወቅ ሶስት ጀነራሎች ይዤ ሄድኩኝ። ጀነራል አበባው ታደሰ፣ ጀነራል ጌታቸው ጉዲና፣ ጀነራል ባጫ ደበሌ ሶስቱ ነበረው የሄዱት። ጠቅላይ ሚኒስትር አብይ ባጫን ነበልባሉ እያሉ ሲጠሯቸው የተሰሙት ወደ ሰራዊቱ ከመለሷቸው በኋላ መሆኑ አይዘነጋም። ጥቅምት 25 2013 ሌትናንት ጀነራል ባጫ ደበሌን ወደ ሰራዊቱ መለስኳቸው ያሉት ጠቅላይ ሚኒስትሩ በመጀመሪያው የሥራ ቀናቸው ይዘዋቸው የሄዱት ወደ ሻቢያ አገር ኤርትራ መሆኑም በዚያው በፓርላማቸው ተናግረዋል። የነገሩ ግጥምጥሞሽም አስገራሚ ሆኖ አልፏል። ከዚያም ከሻቢያ ጋር በጥምር የተካሄደውን የትግራይ ጦርነት አንድ ጊዜ በውጊ አዛዥነት፣ ሌላ ጊዜ በስልጠናና ሰራዊት መልማይነት፣ በሌላ ወቅት ደግሞ በፕሮፓጋንዳ ኃላፊነት ሰሩ። በአንድ ዓመት ጊዜ ውስጥ በመከላከያው ልዩ ልዩ ኃላፊነቶችን ይዘው ድንጋይ ያስፈልጠውኛል እያሉ የሚገልጿቸው ሻቢያዎች እያዘዟቸው በጦሩ ውስጥ ሰነበቱ። በዚህ ወቅትም አያሌ ውሸት እየፈበረኩ ብዙ ክህደትም እየተናገሩ ዝናና ውዳሴን አተረፉ። ከአንድ ዓመት በኋላ አብይ አህመድ የተባሉ የጦር ኃይሎች ጠቅላይ አዛዥ ራሳቸው ባጫ በመሩት መድረክ የሙሉ ጄኔራል ማዕረግ ሰጧቸው። ለኢትዮጵያና ለኢትዮጵያውያን በውጭ ወራሪዎችና በውስጥ ባንዳዎች መጠቃት በተደጋጋሚ የገጠማቸው ክስተት ቢሆንም እንደዚህ ዘመን ፈታኝ የሆነና የተወሳሰበ ውጊያ ገጥሟቸው አያውቅም። ከበርካታ ዓመታት በኋላ ተመልሰው አንድ ዓመት ከ64 ቀናት የቆዩበትና ያገለገሉት የብልጽግናው መንግሥት ጦር ጥር 1 2014 ዓ ምት የሙሩ ጄኔራልነት ማዕረግ ኮከቦችን ደረደረላቸው። በዚህ ማዕረግ ይዋጉበታል ያዋጉበታልም ተብሎ ሲጠበቅ ግን በ17ተኛው ቀን ጄኔራልነቱን ጥለው አቶ እየተባሉ የሚጠሩበትን የአምባሳደርነት ሹመት እንዳገኙም ተዘገበ እናም ወደ ናይሮቢ አቅንተው በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኑ። ከዚህ ሁሉ የህይወት ዑደት በኋላ ነው እንግዲህ ከሻቢያ ዳንስ ጋር በድጋሚ የሚገናኙት። ሰሞኑን በተከበረው የኤርትራ የመገንጠል ቀን ላይ በናይሮቢ ኤምባሲ ድግስ ስለመጣሉም ሆነ ባጫ ደበሌ ስለመሳተፋቸው የተሰማ ነገር ባይኖርም የአምናውን ዳንሳቸውን እያነሱ የሚነጋገሩ ሰዎች ግን አልጠፉም። ባጫ በሳህል እንደ ምርኮኛ የደነሱበትን የሻቢያ የትግል ዘፈን በናይሮቢ ደግሞ አምባሳደር ሆነው ተሽከርክረውበታል። በርግጥ ዘፈኑም እያንዳንዱ ኤርትራዊ አምባሳደር ነው የሚለው የሻዕቢያ የትግል ዘፈን ነው። አምባሳደር አይፈታሐና ውጢ አስማዓን ባ ትበሪኽ ደምፂ ነገረኒ ሻዕቢያና ባጫ ፖለቲካና ባጫ እንዲህ ያለ ግንኙነት ያላቸው ናቸው። በአፍሪካ ቀንድ የአምሳ ዓመታት ውስብስብ ፖለቲካ ድርሰት ውስጥ ስማቸው በየገጹ ላይ ከማይጠፋ ሰዎች አንዱም እኒህ ሰው ሆነዋል። ካትንኩት እስከ ባጫ ከምርኮኛነት እስከ ጄኔራልነት ከጡረተኛነት እስከ አምባሳደርነት የደረሰና ሁሉንም ኃይሎች በትጋት ያገለገለ ሰውም ምናልባት ከሳቸው ውጭ ላይገኝ ይችላል። ሰሞነኛውን የኤርትራን የመገንጠል ቀን ምክንያት በማድረግ ኢትዮጵያዊ አምባሳደርና የቀድሞ ጄኔራል ከሻዕቢያ ጋር ያላቸውን ግንኙነት የቃኘንበት መሰናዶን የምናጠናቅቀው መልካሙን ሁሉ በመመኘት ነው። የሴራር ካብ የደም መንበር አሁንም በአማዞን እና በ49 አማራጮች እንደቀረበ ነው። የመጀመሪያዎቹ ተከታታይ ህትመቶች ተሽጠው ካለቁ በኋላ በአዲስ ቅርጽ ለአንባቢያን እንዲያመች ተደርጎ በድጋሚ ተዘጋጅቷል። በአማዞን በኩል ለበርካታ ሳምንታት ቤስት ሴለር ሆኖ የዘለቀው ይህ መጽሐፍ እንዲህ ያለ ሪከርድ በመያዝ በአማርኛ መጽሐፍት ታሪክ የመጀመሪያው ነው። የሴራር ካብ የደም መንበር በጋዜጠኛ ያየሰው ሽመልስ የተጻፈ የዘመናችን አነጋጋሪ መጽሐፍ። መጽሐፉ የሚገኝባቸው አድራሻዎች ከዚህ ጥንቅር ስር ባሉ ሊንኮች ያገኙታል። መልካም ንባብ።